የመከላከያ ዋር ኮሌጅ በመደበኛ መርሃ ግብር ያሰለጠናቸውን ከፍተኛ መኮንኖች ፊልድ ማርሻል ብርሃኑ ጁላን ጨምሮ ከፍተኛ ወታደራዊ መኮንኖች በተገኙበት አስመርቋል። ተመራቂዎች ለፋና ቴሌቪዥን በሰጡት አስተያየት የቀሰምነውን እውቀትና ልምድ የኢትዮጵያን ብሔራዊ ጥቅም፣ ሰላምና ደህንነት ለማረጋገጥ እንጠቀምበታለንና ያሉት ለሀገራዊ ደህንነት ብቻም ሳይሆን የከባባዩን ዓለም አቀፋዊ ሁኔታ የሚዳስስ ጥልቅ እውቀት የሚያስዝ ትምህርት ነው። እኛም ያገኘነው እውቀት ከነበረን እውቀት ጋር ተጨማሪ ሆኖ ሀገርን ለማገልገል ከፍተኛ አስተዋጽኦ ያደርጋል ብዬ አምናለሁ። የሀገርን ፍቅር ትማራለ። ሁለት አለም አቀፍ አለም ላይ ምን ያለ እንዳለ ትማራለ። ጎረቤት ሀገሮቻችን ላይ ምን እንዳለ ትማራለ። ያንን ወደ ሀገራችን አምጥተ በተግባር የታጀበ ስራ ለመስራት በጣም ዝግጁ ነኝ። ቀድሞ የመጡትን ጦርነት በመተንበይ አለም ምን ትመስላለች፣ አጠቃላይ ወዴት እየሄደች ነው፣ አይተ ማስቀረት ይቻላል ነው ማስቀረት ይቻላል ከመጣ ደግሞ እንዴት ማሸነፍ የሚቻል አንዱ ቅድም ስትራቴጂ ብ የቀረጽንበትና ና የተማርንበት ነው አለን ነው። እዚህ ኮሌጅ ላይ ይሄ ብዙ አቅም አግኝተንበታል የሚል አለኝ። የመከላከያ ዋር ኮሌጅ ዋና አዛዥ ብርጋዴር ጀነራል ቡልቲ ታደሰ እንዳሉት ተመራቂዎች አስፈላጊውን ወታደራዊ ሳይንስ ዲሲፕሊን፣ ተለዋጭ የጠላት ስትራቴጂ ስልትን መገንዘብ የሚያስችል ስልጠናን ወስደዋል። ብርጋዴር ጀነራሉ አክለውም ተመራቂ አመራሮቹ የተጣለባቸውን ኃላፊነት በሚገባ በመወጣት ሀገራቸውን እንዲጠብቁ አሳስበዋል። ውድ ተመራቂ አመራሮች በቅንነት በጥበብና አካታችነት እንድትመሩ እንጠብቃለን። በስራችሁ ታታሪ በመሆንና ተልኳችሁን በብቃት በመፈጸም የኮሌጁ አምባሳደር እንደምትሆኑ ተስፋና እምነት አለኝ። በቆይታችሁ ያገኛችሁትን መፍትሔ ተኮር እውቀትና ልምድ ለተቋማችሁ ውጤታማነት እንዲሁም በተግባር የምትመሩትን ኃይል ለማብቃት እንድትጠቀሙበት አደራ እላለሁ። ጦርነቱን ሳይዋጋ ከሩቅ የሚያስቀርና ከተፈጠረም በትንሽ ኪሳራ በድል የሚወጣ ሰራዊት እየተገነባ መሆኑን ያነሱት ደግሞ የጦር ኃይሎች ጠቅላይ ኢታማዦር ሹም ፊልድ ማርሻል ብርሃኑ ጁላ ናቸው። የመከላከያ አመራሮች የዘመኑን የቴክኖሎጂ እድገትና ስልጣን የሚመጥን አቅም በመላበስ በተለዋጭ የዓለም ስርዓት ውስጥ የኢትዮጵያን ብሔራዊ ጥቅም ማስጠበቅ የሚያስችሉ ስትራቴጂዎችን መፍጠር እንደሚገባቸው አስገንዝበዋል። ለኢትዮጵያ ምን ማለት ናቸው? ምንስ ያስከትላሉ? ወደስ ያመራሉ ተጽዕኖዎቻቸውን ለመከላከል እና ለመመከት ምን ስትራቴጂ መቀየስ አለብን የሚሉትን ጥያቄዎች ለመመለስ የተመራችሁ ትምህርት ይጠቅማቸዋል ተብሎ ይታሰባል። ከዘመኑ ጋር የሚሄዱ አዳዲስ ስትራቴጂዎችን በመንደፍ በአስቸጋሪ ሁኔታዎች ውስጥ ውሳኔዎችን በመወሰንና ሊያጋጠሙ የሚችሉ ችግሮች የመፍትሄ ሀሳብ በማመንጨትና ዘመኑ የሚያስፈልገውን ፈጣን ተጣጣፊነት በማሳደግ ውጤታማ ተልእኮ ለመፈጸም መዘጋጀት አለባችሁ። የኮሌጁን አቅም ከዚህ በላይ ለማጠናከር አስፈላጊው ድጋፍ ይደረጋልም ነው ያሉት ፊልድ ማርሻል ብርሃኑ ጁላ።